ሰላም ሰላም እንደምናላችሁ የእግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ስም ሰላማችሁ ይብዛ። ኢየሱስ ክርስቶስ የሰላም አለቃ የሰላም ንጉስ ነው። ጌታ ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱሳችን ሲናገር ከእግዚአብሔር የተወለደ ዓለምን ያሸንፋል ዓለምን የሚያሸንፈው እምነታችን ነው ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ ከሚያምን በቀር ማን ዓለምን ያሸንፋል ይላል። ዛሬ የዓለም አሸናፊ ለመሆን ዛሬ በብዙ አይነት ስፖርት በብዙ አይነት ደግሞ ፈተና በብዙ አይነት ደግሞ ጦርነት በብዙ አይነት ነገር ዓለም ትወዳደራለች እኛ ደግሞ ወገነች የኛ ውድድርና የኛ ደግሞ አሸናፊነት ኢየሱስ ክርስቶስ ነው። አሜን። እሱን ስናመን እሱን ያመን ቀን እነሆ አሸናፊ ወይም ደግሞ ድል ነሺ ተደርገናል አድርገናል። ጌታ ይባል ድል የነሳው ይላል እነሆ እኔ ከተቀመጥኩት ዙፋን ደግሞ ይቀመጣል። በእምነቱ ድል ነስቶ ለመጣ ብሎ ጌታ በሰም በመንግስተ ሰማያት እኛን ይጠብቀናል። ድል ነስተን እንወጣለን። አንድ ቀን እንሄዳለን ወደ ጌታ ጌታ ኢየሱስ ይባርካችሁ። እናንተ አሸናፊዎች ናችሁ፣ የእግዚአብሔር ቤተሰቦች የእግዚአብሔር ቃል ያላቸው ሁሌ ቃሉን ለመስማት ደግሞ ስለምትመጡ ስለምትሰሙ፣ እግዚአብሔር በነገር ሁሉ ይባርካችሁ። ኑሯችሁን፣ ትዳራቸው፣ ልጆቻቸው የተባረኩ የሆኑ ዘመናቸው ይባረክ። አሜን። ክብር ለጌታ ይሁን። ቃሉ ያለባቸው እነሱ የእግዚአብሔር ሰዎች ናቸው። የልዑል እግዚአብሔር ልጆች ወራሾች ናቸው። ስለዚህ ቃል ለመስማት ወገኖቼ ወይ ትልቅ ምርጫ አርገናል ታምራት ለመሄድ አይደለም። ታምራት ለመስማት እና ለማየት አይደለም። ኖ ከታምራት ሁሉ በላይ የእግዚአብሔርን ቃል መስማት መኖር ከሁሉ በላይ ጤና የሚሰጥ ነው። ኢየሱስ ያድናል፣ ታምራቶች ያደርጋሉ። ቃሉ የተሞሉ ሰዎች በእምነት ቃል ስንናገር እግዚአብሔር ታምራት ያደርጋል። እግዚአብሔር የታምራት ሁሉ የበላይ ነው። የታምራት ሁሉ በላይ ነው። ጠንቋ አስማተኛን እንደሚያስበው አይደለም። የእኛ ግን ከዛ በላይ ነው። ክብር ለኢየሱስ ይሁን፣ አሜን። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ዛሬ ካየን የቅዳሜው ፕሮግራማችን እንጀምራለን። ምዕራፍ 14 ላይ ማቴዎስ ላይ ቁጥር አንድ ላይ ጀምረን እናነባለን። የጌታ ስም የተባረከ ብል ዘላለን። በዚያን ዘመን የአራተኛው ክፍለ ገዥ ሄርዶስ የኢየሱስን ዝና ሰማ። ለሌሎችም ደግሞ ሌሎችም ደግሞ ይሄ መጥመቁ ዮሐንስ ነው፣ እርሱ ከሙታን ተነስቷል፣ ከዚህም ኃይል በእርሱ ይደረጋል። ስለ ሄርዶስ በወንድሙ በፊልፕስ ሚስት ምክንያት በሄርዶስ ምክንያት ዮሐንስ አስዞ አሳስሮት በሆነ አኑሮት ነበርና ዮሐንስም እርሷ ለአንተ ልትሆን ዘንድ አይ አልተፈቀደም፣ ይለው ነበር። ሊገለውም ወዶ ሳለ ሕዝቡ እንደ ነቢይ ስላዩት ፈራው ይላል። ነገር ግን ሄርዶስ የተወለደበት ቀን በሆነ ጊዜ የሄሮዲያድ ልጅ በመካከላቸው ዘፈነች፣ ሄርዶስንም ደስ አሰኘች። ስለዚህ የምትለምኘው ሁሉ እንዲሰጣት በመሐላ ተስፋ አደረገላት። እሷም በእናቷ ተመክራ የመጥምቁ ዮሐንስን ራስ በዚህ ወጭት ስጠኝ አለችው። ንጉሥም አዘነ፣ ነገር ግን ስለ መሃል ነው። ከእርሱ ጋር ተቀምጠው ስላሉ ሰዎች ሲል ተቀምጠው ስላሉ ሰዎች እንዲሰጧት አዘዘ። ልኮም የዮሐንስን ራስ በወኅኒ አስቆረጠው። ራሱም በውጭቱ አምጥተው እነሆ ለብላቴናው ሰጧት፣ ወደ እርሷም ወደ እናቷም ወሰደችው። ደቀ መዛሙርቱ ቀርበው በድኑ ወሰዱት፣ ቀበሩት፣ መጥተው ለኢየሱስ አወሩለት። ኢየሱስ በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ህዝቡም ሰምተው ከከተማዎች በእግር ተከተሉት ወጥተው። ወደ ብዙ ህዝብ ወጥቶም ብዙ ህዝብ አየና ተጣጥ አዘነላቸው፣ ድውዮችን ፈወሰ። በመሸ ጊዜ የደቀ መዛሙርት ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁንም ሰዓቱ አልፏል፣ ወደ መንደሮች ሂደው ለራሳቸው ምግብ እንዲገቡ እንዲገዙ ህዝቡን አሰናብት አሉት። ኢየሱስ እናንተ የሚበሉትን ስጧቸው አለ፣ ስጧቸው እንጂ ሊሄዱ አያስፈልጋቸው አለ። እነርሱም ከአምስት እንጀራ ከሁለት አሳ በቀር በዚህ የለንም አሉት። እርሱም እነዚያም ወደዚያም አምጡልኝ አላቸው። ህዝቡን በሳር ላይ እንዲቀመጥ አዘዘ። አምስቱም እንጀራ ሁለቱም አሳ ይዞ ወደ ሰማይ አሻቀቦ አየና እነሆ ባረከ እንጀራውን ቆርሶ ደቀም ለደቀምዛሙ ሰጠ፣ ደቀምዛሙቱ ለህዝቡ። ሁሉም በልተው ጠገቡ። የተረፈውን ቁርስራሽ አስራ ሁለት መሶብ ሞሉ አስነሱ። ሴቶች ከልጆች በቀር የበሉት አምስት ሺህ ወንዶች ነበሩ። ወዲያው ህዝቡን ሲያሰናበት ሳለ ደቀ መዛሙቱ በታንኳ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ህዝቡም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸ ጊዜ ብቻውን በዚያ ነበረ። ታንኳ አሁን በባህር መካከል ሳለች ነፋስ ወቅ ከወደፊት ነበርና በማዕበል ተጨነቅ ነበረ። ከሌሊቱ በአራተኛው ክፍል እነ ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱን በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ። በፍርሃትም ጮሁ። በፍርሃትም ምንሆኑ በፍርሃትም ጮሆ፣ ወዲያው ኢየሱስ ተናገራቸው፣ አይዞአችሁ፣ እኔ ነኝ፣ አትፍሩ አላቸው። ኢየሱስም መልሶ ጌታ ሆይ፣ አንተ እስከሆንክ በውሃ ውስጥ ጴጥሮስም መልሶ ጌታ ሆይ፣ አንተ እስከሆንክ በውሃ ላይ ወደ አንተ እንድመጣ አዘዘኝ አለው። እሱም ና አለው። ጴጥሮስም ከታንኳ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥም በጀመረ ጊዜ ጌታ አድነኝ ብሎ ጮኸ። ወዲያው ኢየሱስ እጁን ዘረጋና ያዘው፣ አንተ እምነት የጎደለ ስለምን ተጠራጠር ካለው። ወደ ታንኳይቱ በመጡ ጊዜ ነፋሱ ተወ። በታንኳይቱ የነበሩት በእውነት የእግዚአብሔር ልጅ ነህ ብለው የእግዚአብሔር ልጅ ነህ ብለው ሰገዱለት። ተሻገሩ። ወደ ገንሰ ተሻግረውም ወደ ገንሰረጥ ምድር መጡ። በዚያም ቦታ ሰዎች ባወቁት ጊዜ በዙሪያው ወዳለው አገር ሁሉ ላኩ። ሕመምተኞችን ሁሉ ወደ እርሱ አመጡ። የልብሱ ጫፍ ብቻ ሊዳሱ የለመኑት ነበረ። የዳሰሱት ሁሉ ዳኑ። የዳሰሱት ሁሉ ዳኑ። የኛ የእኛ ጌታ ይዳሰሳል። አሜን ሲዳሰስ የሚፈውስ የሚፈውስ የሚቀባ ጌታ ነው። ጌታ ይባር። እነዚህ የገባቸው ሰዎች ናቸው። ጌታ ኢየሱስ ክርስቶስ እዚህ ውስጥ የሚያስተምረን የእግዚአብሔር ቃል ወገኖች ሆይ በሄሮዶስ ዘመን በነበረበት ጊዜ ጌታ ኢየሱስም ነበረ፣ መጥምቁ ዮሐንስም ነበረ። በዛም ወቅት ላይ ወገኖች ሆይ ሄሮዶስ ሊያየው ይመኝ ነበረ። ሄሮዶስ ንጉሥ ሄሮዶስ እነሆ ገዢ ሆኖ ሳለ እነሆ የኢየሱስን ዝና ሰምቷል። ምን አይነት ዝና በእሱ ኃይል ከኃይል የተነሳ ሰዎች ሁሉ ከዓለም ዙሪያ እንደሚመጡ ለፈውስ እንደሚመጡ ሰዎች እንደሚድኑ እንደሚፈውስ ሙታ እንደሚነሱ ውሮች ይበራሉ ሽባው ይተረታሉ። ሰው እንደዚህ ሲሆን ማን ሞኝም የለም። አሜሪካን ቢሆን ኢትዮጵያን ቢሆን የትም ገጠር ቢሆን ሰው ሁሉ ይጎርፋል። ምክንያቱም ልትድነዋ አይን ሊከፈት ነዋ አንደበት ሊከፈት ነዋ ቤተሰብ ሊድነዋ። ስለዚህ ሰው ሁሉ እነሆ የሚድነው የዛን ጊዜ ነው። ወገኖች እግዚአብሔር ይህን ዘመን ያመጣል። አሜን። በአንቺ ላይ፣ በአንተ ላይ፣ በእኔ ላይ ይህን የክብር ዘመን ያመጣል። በራሱ ጊዜ፣ በእኔ ጊዜ አይደለም። በራሱ ሰዓት፣ በራሱ ጊዜ እግዚአብሔር ኦፕሬት እንዲያደርገ በመንፈስ ቅዱስ አማይነት አማካይነት እግዚአብሔር ይቀባንና ለምድር ሁሉ በረከት ያደርገናል። የጌታ ስም የተባረከ ይሁን እና ሙታኖች ይነሳሉ፣ እውሮች ይበራሉ፣ ከአንካሶች ይዘላሉ አዎ እኛ አይደለም እና ኢየሱስ ነው የሚያዘልላቸው። መንፈስ ቅዱስ ነው በእኛ ውስጥ አድሮ ታምራት የሚያደርገው። ኦ ክብሩን ለጌታ ማምጣት አለብን። እንደዛ ብሎ ሲሰራብን ወገኖቼ ወይ ከራሳችን እንዳልመጣ አውቀን ለጌታ ክብሩን ማምጣት ዶዎችን ደግሞ መርዳት ይገባናል። ያን ጊዜ ወገኖቼ እግዚአብሔር ሚሊየን ሰዎች ይሰጠናል። ወደ እግዚአብሔር መንግስት ይመጣሉ። የመጡትን ዶዎች ልንመገባቸው ልንንከባከባቸው እንጂ ከነሱ ልንዘርፍ አይደለም። ቢዝነስ ልንሰራ እንሰራ በፍጹም አልጠራንም ቢዝነስ ልንሰራባቸው ዛሬ ቢዝነስ ሆኗል ወንጌል። እግዚአብሔር ከዚህ ህይወት ያድነን እንዳይፈረድብን። ወገኖች ወይ ዛሬ ወገኖች ራሳችን ልናይ ይገባናል። ህይወታችን አገልግሎታችን ማንን ያሳያል? ለማንን ክብር ያመጣል? ወገኖች ለራሳችን ነው ወይስ ስማችን ነው የሚያገን? ነው ኢየሱስን ሊያከብረው ነው። እግዚአብሔር መንፈስ የሚመጣው ወደ እኔ ወደ እናንተ የሚመጣው እግዚአብሔር ታምራት የሚያደርገው ሪቫይባል የሚያመጣው አገር የሚጎበኘው እግዚአብሔር ሰዎች እንዲድኑለት ነው። ሰዎች ወደ እግዚአብሔር መንግስት እንዲመጡ ከጨለማው ስልጣን ወደ እግዚአብሔር መንግስት እንሆ እንዲመጡ አይናቸው እንድንከፍት እግዚአብሔር ቀብት ሆን ነው እንጂ እኛ ከሰው በልጠን አይደለንም ወገኖቼ። ብንዘምርም የፈለገ የተቀባ እሳት የፈለገ ይኑርብን እግዚአብሔር ማከብር ከሆነ የጽድቅ ህይወት ከሌለ ይፈረድብናል። እናንተ አመፀኞች ከኔ ራቁ ይለና። አዎ ትንቢት ልንናገር እንችላለን። ታምራት ልናደርግ እንችላለን። ብዙ አጋንንት ልናወጣ እንችላለን። ወንድሞች እናቶቼ፣ ይሄ አይደለም። ይሄ ጸጋው ነው። ይሄ የኛ አይደለም። የእኛን ህይወት ነው እግዚአብሔር የሚፈልገው። የሞተልን ክርስቶስ ለህይወታችን እንጂ ለአገልግሎታችን አይደለም። ጸጋውማ ፐርፌክት ነው፣ የእግዚአብሔር ስጦታ ስለሆነ የእግዚአብሔር ስለሆነ ወገኖቼ። ወይ መልካም ነው። ይሄ ዝና ነበር፣ በኢየሱስ ክርስቶስ የታየው ከዚህ የተነሳ ላይ መኝ ነበረ። እንደገና ደግሞ የመጥምቁ ዮሐንስ ደግሞ እሱ ነው ተብሎ ነበረ እና መጥምቁ ዮሐንስ ነው እርሱ ከሙታን ተነስተዋል እኔ ገድየዋለሁ ብሎ ነበረ። ምክንያቱም የገደለበት ምክንያት እነሆ የወንድምህ ሚስት ለአንተ ሚስት ልትሆን አይገባም በማለቱ በመገሰጹ ይሄን በእስር ቤት እንዲገባና ከዛ በኋላ ደግሞ የአንድ ደግሞ ያገባት ወይም ደግሞ የወንድሙ ልጅ በሰፈነች ጊዜ የዛን ጊዜ ስጦታ ሊሰጣት ከመንግስቴ እኩሌታ ሰጥሻለሁ ሲላት በተቀመጡ ተአዛውንቶች ወይም ነገስታቶች ወይም አብረው ባሉ ሽማምቶች ፊት ቃሉን ማጽናት ስለነበረበት እሷም የጠየቀችው ከእናቷ ተመክራ የመጥምቁ ዮሐንስን ነበረ እና ክፉ አጋንንት ስለሆነ። ወገኖች ሆይ ኢየሱስ ክርስቶስ ግን ያ ሁሉ እንደሚሆን ያውቃል። የተላከው ከእግዚአብሔር ዘንድ ነው፣ ለማ ለኢየሱስ ክርስቶስ መንገድ ለመጥረግ ነው። ይሄ ጌታ ኢየሱስ ክርስቶስ እነሆ ብርቱ የሆነውን ጌታ ሱስ አስተዋውቆ ይሄ መጥምቁ ዮሐንስ እንሆ እስር ቤት ገባ እና እስር ቤት ደግሞ የገባበት ደግሞ ኬዝ ደግሞ ታውቃላችሁ ንጉሱ ነው ያስገባው፣ እና እዛ ወስዶ ያንን ስዕለት በተሳለች ጊዜ ወስዳችሁ ቆርጣችሁ አንገቱን ለእሷ ስጧት ተባለ። ከዛ አመተው ሰጧት። ከዛ በኋላ ነው የሞተው። እዛ የተነሳ መቃብሩን ወይም ደግሞ ስጋውን ደቀ መዛሙርቶች ስለነበሩ ቀበሩት ይላል። ይህን ሰምቶ ጌታ ከሱ ምን አደረገ? ከዛ አካባቢ ሸሸ። ለምን ስራው የእግዚአብሔር ሀሳብና ዓላማ እነሆ በስጋ አይደለም በመንፈስ የሚሰራ ስለሆነ ዓላማ የመጣበትን አሳክቶ ሄደዋል። ማን መጥሙቅ ዮሐንስ ገድሉን ተጋድሏል። ጌታ ይመስገን። ከዛ በኋላ ይህ ሁሉ ወደ ምድረ በዳ ፈቀቅ ባለ ጊዜ ህዝብ ሁሉ ይከተለው ነበር። ኢየሱስ በሄደበት ሁሉ እነሳን ቅጠር ሁሉ ይከተለዋል። ለምን? ፈውስ አለ አሱ ጋር። ለምን ህይወት ቃል ነዋ። የህይወት ቃል አለ። ልብን የሚያሳርፍ ቃል አለ። ዛሬ እግዚአብሔር ቤት ወገኖቼ፣ የምትሄዱ የህይወት ቃል ያለበት መንፈስ ያለበት ኢየሱስ ያለበት ቦታ መለየት አለባቸው። ቦታ ነው ኢየሱስ ያለው እነሆ፣ መንፈስ ያለበት እነሆ፣ ፈውስ ያለበት ኢየሱስ አለ ማለት ነው። እዛ ውስጥ ታምራት አለ። እግዚአብሔር ባሪያዎችን ይቀባል። በእነሱ አማካኝነት እግዚአብሔር ኢየሱስ ክርስቶስ ሰዎችን ዛሬም ያድናል፣ ይታደጋል። ታዲያ ጌታ ኢየሱስ ክርስቶስ በስጋ ወራት ወገኖች ሲመጡ ሰዎችም ሁሉ ፈውሱን ሰጥቶ አይደለም የሸኛቸው መንፈሳዊ ነገር ብቻ አይደለም የሰጣቸው። ኖ ሶስት ቀን አራት ቀን ከእሱ ጋር እንደሰነበቱ አውቆ ይላል በመንገድ ላይ እንዳይደክሙ ኢየሱስ ክርስቶስ የሚበላ ስጧቸዋል። እነሆ እነዚህን ሰዎች አሰናብትልና፣ ኖ አይሄዱ ማለት የሚበላ ስጧቸዋል እና ሁለት አሳና አምስት እንጀራ ነበራቸው ሐዋርያቱ ያስቀመጧት ሪዘር ስለዚህ አምጧታል። ጌታ ኢየሱስ ጋር ስትገባ ሃሌሉያ ሺ ሆነች አንዷ ዳቦ ሺ ሆነች አንዷ ዳቦ ሁለቱ አሳ በቃ አስር ሺህ በላይ አጣበላ ጌታ ይመስገን። ልጆቻቸውና ሚስቶቻቸው ቢቆጠር እስከ 12 ሺህ ይሆናሉ አጠቃላይ። ስለዚህ እነዚህ ሁሉ በልተው ጠግበው 12 ሞሰብ ይዘው፣ ወገኖቼ፣ ወይ በተአምራት እጆቹ ሲገቡ፣ በኢየሱስ እጅ ሲገባ የማይበዛ የለም። በኢየሱስ እጅ ሲገባ ሰማይና ምድር እጅ ማይሰጥ የለም። ሃሌሉያ። ኢየሱስ ክርስቶስ በአንተ ሲከብር፣ እግዚአብሔር በአንተ ሲሰራ፣ እግዚአብሔር የማያደርገው ታምራት የለም። ስለዚህ ክብሩን ለጌታ አምጡ። ክብሩ ለጌታ እናምጣ። አሜን። የኢየሱስ ጌታ ዛሬም በምድረ በዳ ኢየሱስ ያጠግባል። አሜን። በምድረ በዳ ተስፋ ለቆረጡ ኢየሱስ ዛሬም ህይወት እንጀራ ይሰጣል። ኢየሱስ ክርስቶስ ያሳርፋል። ከምድረ በዳ ከጠወለገ ህይወት የሚያድን የሚጠግን የእግዚአብሔር ቃል አለን ወዲያው ኢየሱስ ሲያሰናብታቸው ሳለ ደቀ መዛሙርት በታንኳ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። አንዳንድ ጊዜ በግል ፕሮግራም ይይዛል። አንዳንድ ጊዜ ከእነሱ ጋር ደግሞ የጸረት ጊዜ አድርጋል። አንዳንድ ጊዜ ከህዝቡ ጋር ያሳልፋል። ኢየሱስ ክርስቶስ ወገኖች፣ ህይወቱን የመራው አገልግሎቱን የመራው በእንደዚያ አይነት ከአባቱ ጋር ሌሊቱን ሁሉ ሲያወራ ያድራል። ከአባቱ ጋር ሲጸል ያድራል። ተኝቶ አይደለም ያድረው ኖ ሌሊቱን ሁሉ ከአባቱ ጋር ሲነጋገር ያድራል እና ተፈውሶ ሰዎች ሁሉ የሚፈወሱ ከዛ የተነሳ ኃይል ተሞልቶ ነው ሚመጣው ከተራራ ሲመጣ ከምድረ በዳ ሲመጣ ኃይልን ተሞልቶ ኢየሱስ ክርስቶስ ተቀብቶ በልዩ ክብር በልዩ ቅባት ሰዎችን ሁሉ ነፃ ያወጣ ነበረ እና ጌታ ኢየሱስ እነ ወደ ተራራ ሄደ። ሐዋርያቶች ደግሞ ወደ ማዶ ተሻገር ስላላቸው በመጀልበዋ ሌሊቱም ሁሉ ሲሻገሩ ሲሄዱ ድንገት ሌሊት ላይ ጌታ ኢየሱስ እነሆ በመንገድ ላይ ከተራራ ወርዶ በባህሩ ላይ ሲራመድ በቃ ከሩቅ አዩት። በጣም ሲያዩት በቃ ጮሁ ይላል መጽሐፍ ቅዱሳችን፣ ጮሁ ነው የሚለው፣ ፍርሃት የተነሳ ከፍርሃት የተነሳ አይገርማችሁ እንዴት ፈሩ? ለምን ፈሩ? ለምን ፈሩ? ምክንያቱም በባህር ላይ የሚመጣ ምትሃት የሚባል አለ ብለው ነው። በነሱ ሀገር እንግዲህ ይኖር ይሆን አልኖርም አላውቅም። ክብር ለኢየሱስ ይሆን ፣ ስለዚህ ምትሃት ነው ብሎ ምትሃት ደግሞ መጥቶ ያጠፋናል ብለው በጮ ጊዜ አይዟችሁ፣ እነ አይዟችሁ፣ እኔ ነኝ አላቸው ይላል። ምክንያቱም በዛን ጊዜ እነ በፍርሃት ታወኩ ይላል። ኢየሱስ ግን ምን አላቸው? እነሆ አይዟችሁ፣ እኔ ነኝ ተናገራችሁ፣ አይዟችሁ እኔ ነኝ። ዛሬ ማዕበል አለ፣ በዙሪያ በከተማ በሀገር ላይ ብዙ በዓለም ላይ ኃይለኛ ማዕበሎች፣ ኃይለኛ ወጀቦች፣ ኃይለኛ ምንሰማቸው፣ ምናያቸው የሚያስፈሩን ነገሮች። ጌታ ግን ይመጣል። ማዕበላችን ሁሉ ባህሩን ከፍሎ ይመጣል፣ እኔና እናንተን ሊታደገ፣ ልጆቻችን ሊታደግ፣ ኪዳኑን ለማጽናት ጌታ ወደ አንቺ ወደ አንተ ቤት ይመጣል። አሜን። አይዟችሁ እኔ ነኝ ይላል። የተናገርኳችሁ ማ ነው? እኔ ነኝ። የነገረን ቃል አለ። እነሆ የነገርኳችሁ ቃል ሳይፈጸም አታልፉም፣ አትሞቱም። አትሞቱም በዚህ በሽታ አታልፉም፣ በዚህ መከራ አታልፉም። ምን እያለሁ ይላል ጌታ። ክብር ለጌታ። ስለዚህ ታወቁ። ጌታ ግን እነሆ ከእነሱ ጋር ሆኖ እነሆ አብሯቸው ወደ ጀልባዋ ገባ። ከገባ በኋላ ጌታ ኢየሱስ ክርስቶስ እንኳን በርቁ ነው እያለ ጴጥሮስ አንድ የእምነት ቃል እንመጣለን። ጌታ ወይ አንተ ከሆንክማ አለ፣ ድምፁ ሰማው፣ አወቀው። አንተ ከሆንክማ እዘዘኛል፣ እዘዘኝ ጌታ ወይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ። ምክንያቱም ቃል አለ አንተ ጋር ስለዚህ ቃል ተናገር ጴጥሮስ እና በላይ እና በዛን ጊዜ እሄዳለዋል እንደተናገረው የሚገርመው እና ሲለው በባህር ላይ ማንም የሰው ልጅ አድርጎት የማያውቀው ጴጥሮስ በባህር ላይ የሄደ እሱ ብቻ ነው። ማንም አልሄድም፣ ማንም ሰው አልሄድም። እሱ ግን በባህሩ ላይ ሄደ። ባህሩን እየተራመደ ግን የባህሩን ማዕበል ሲያየው በቃ ው የሚለውን ሲያይ ኢየሱስ እኮ ምንም አይመስለው የሁሉ ፈጣሪ ነው ሃሌሉያ እና ዝም ብሎ እንደ ሜዳ አይደለም የነበረው እሱ ሲሄድበት ኢየሱስ ሲሄድበት በማዕበሉ በወጀቡ ምንም አይመስለውም ይሄ ጴጥሮስ ሲሄድበት ግን እሪ እሪ እሪ ያለ ወዩ ወዩልኝ ጠፋሁ ብሎ ጮኸ ይላል አንተ እምነት የጎደለ ብሎ ኢየሱስ ክርስቶስ ምን አረገው አዳ ነው አድነኝ አድነኝ አሉ ከዛ በኋላ እጁን ዘርግቶ ኢየሱስ ምን አረገው አዳ ነው አንተ እምነት የጎደለ ስለምን ተጠራጠርክ አለ ማዕበሉ ይሁን ወጀቡ ምንም የሚያስፈራን የለም። ኢየሱስ ብቻ ናይበለን። ኢየሱስ ብቻ ከጠራን በአገልግሎታችን ማዕበልን ወጀም ቢሆን እና አቋርጠን ልንሄድ ጌታ ይፈልጋል። አሜን። ከተሻገሩ በኋላ ወደ ጌሰንጥሮስ ምድር ወጡ። በዚያን ቦታ ሰዎች ባወቁት ጊዜ በዙሪያው ያለችው አገሩ ሁሉ ላኩ ይላል። ሁልጊዜ የሚያደርጉት ምንድን ነው? ጌታ ኢየሱስ ብቅ ባለ ጊዜ በአገሩ አካባቢ ሆስፒታል ስለሌለ ሁሉም ሰው በየቤቱ ታሞ ተቀምጦ ያሉትን በሙሉ አመተው ኢየሱስ ጋር ምን ያረጋቸው፣ እነሆ አሰበሰቧቸው። ከዛ በኋላ ኢየሱስ ክርስቶስ የመጡትም በሙሉ ደግሞ እንዲሁ ያሸኛቸው ተፈውሰው ተለውጠው ተጽናንተው ሄዱ ነበረ። ይታ ስም ይባላል። ምዕራፍ 15 ላይ በዚያን ጊዜ ጻፎች ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀረቡና ደቀ መዛሙርቱን ስለምን የሽማግሌዎች ይተላልፋሉ እንጀራ ሲበሉ እጃቸውን አይታጠቡም አሉት። እሱም መልሶ እንዲህ አላቸው፣ እናንተ ስለወጋችሁ የእግዚአብሔር ትእዛዝ ስለምን ትተላልፋላችሁ? እግዚአብሔር አባት እናትን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሞታል ብሎ እናንተ ይሞታል ብሏል። እናንተ ግን አባቱን ወይም እናቱን ከእኔ የምትበልጥ መባ ነው የሚል ሁሉ አባቱን ወይም እናቱን አከብ ትላላችሁ። ስለ ወጋችሁ የእግዚአብሔር ቃል ሻራችሁ። እናንተ ግብዞች ኢሳያስ ስለ እናንተ እንደዚህ ብሏል፣ ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰው ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ። ህዝቡን ጠርቶ ስሙ፣ አስተውሉ። ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው አላቸው። በዚያን ጊዜ ደቀ መዛሙርቱ ፈረሳውያን ይህን ቃል ሰምተው እንደተሰናኮለ አወቅህን አሉ። እርሱ ግን መልሶ የሰማይ አባት ያልተከለው ተክል ሁሉ ይነቀላል። አዎ ተዋቸው ዕውሮችን የሚመሩ ዕውሮች ናቸው። ዕውሮች ዕውርን ቢመሩ ሁለቱም ተያይዘው ገደል ይወድቃሉ። ጴጥሮስን መልሶ ምሳሌውን ተርጉሞልን አሉ። ኢየሱስ እንዲህ አለ፣ እናንተ ደግሞ እስካሁን የማታስሩ ናችሁ እ ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳር እንዲጣላ ትመለከቱ። ከአፍ የሚወጣው ግን ከልብ ይወጣል። ሰው የሚያርግ ሰው ያ ነው። ከልብ ክፉ ሐሳብ መግደብ፣ ምንዝርና፣ ዝምት ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣል። ሰውን የሚያርግ ሰው ይሄ ነው እንጂ ባልታጠበ እጅ መብላት ሰውን አያረክሰውም። ኢየሱስ ከዚያ ወጥቶ ወደ ጢሮስ ወደ ሲዶና አገር ሄደ። እነሆ ከነናዊት ሴት ከዚያም አገር መጥታ፣ ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄን ጋኔን ክፉ ኛ ይዞታል ብላ አጫዎች እርሱም ግን አንዳች አልመለሰላትም። ደቀ መዛሙርትም ቀርበው በኋላችን ትጮኻለችና አሰናብታት አሉት፣ ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አላቸው። እርሱም ወጡ። እርሱ ግን ወጥቶ ጌታዊ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆች እንጀራ ይዞ ልቦችሎች ለቡችሎች መጣል አይገባም አለ። እርሷም አሁን ጌታ ሆይ ብትቹሎች እንኳ ከጌቶቻቸው ማዕድ የወደቀውን ፍራፍሬ ይበላሉ አለች። በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደች ይሁንልሽ አላት። ያን ጊዜ እነ በዛን ሰዓት ልጅዋ ከዛን ሰዓት ጀምሮ ዳነች። ኢየሱስ ከዛ አልፎ ወደ ገሊላ ባህር አጠገብ መጣ። ወደ ተራራው ወጥቶ በዚያ ተቀመጠ። ብዙ ህዝብ እንስሳችን፣ እውሮችን፣ አንካሶችን፣ እጉሮችን፣ ዲዳዎችን፣ ጉንዱሾችን፣ ሌሎችን ብዙ ሰዎች ይዘው ወደ እርሱ አቀረቡ፣ በኢየሱስ እግር አጠገብ ጣሏቸው፣ ፈወሳቸው። ስለዚህ ህዝቡ እነ ዲዳው ሲናገሩ፣ ጉንዱሾች ሲድኑ፣ አንካሶ ሲሄዱ፣ እውሮች ሲያዩ አይተው ተደነቁ፣ የእስራኤልን አምላክ አከበሩ። ኢየሱስ ደቀ መዛሙርቱን ጠርቶ ህዝቡን ከእኔ ጋር እስካአሁን ሶስት ቀን ውለዋል፣ የሚበሉት ስለሌላቸው አዝነላቸዋለሁ። በመንገድ እንዳይዝሉ ጦማቸውን ላሰናብታቸው አልወድም አላቸው። ደቀ መዛሙርቱ ይህን ያህል ህዝብ የሚያጠግብ ይህን ያህል እንጀራ በምድረ በዳ ከወዴት እናገኛለን አሉት። ኢየሱስም ስንት እንጀራ አላችሁ አላቸው። እነርሱም ሰባት፣ ጥቂትም ደግሞ አሳ አሉት። ህዝቡም በምድረ በዳ እንዲቀመጥ ሰባቱን እንጀራ አሳውን ይዞ አመሰገነ፣ ቆርሶ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱ ለህዝቡ፣ ሁሉም በሉ ጠገቡ። የተረፉን ቁርስራሽ ደግሞ ሰባት ቅርንጫፍ ሁሉ ሙሉ አነሱ። የበሉትም ከሴቶች ከልጆች በቀር አራት ሺህ ወንዶች ነበሩ። ህዝቡን ካሰናበተ በኋላ ወደ ክታንኳ ገብቶ ወደ መጌዶን አገር ወጣ። አይገርማቸው። በዚህ በሚሄድበት ጊዜ ጌታ ኢየሱስ የተደነቀበት ደግሞ አንድ ደግሞ ከእስራኤል ውጭ የሆነች ሴትዮ መጣ። ከጢሮስና ከሲዶና የመጣች ሴትዮ እነሆ እባክህ ልጅ አጋንንት ይዞባታል፣ እባክህ ማረኝ ብላ ትጨዋለች። ኢየሱስ አይመልስላትም። ሐዋርያቶች ደግሞ እየጨዋችብን ነው እባክህ አሰናብትልን አሉ። ኢየሱስም አለ እነሆ ከእስራኤል እነሆ ከጠፉት በጎች በሰቀር አልተላኩም አለ። ምክንያቱም ተልእኮውን ያውቃል። እሷም ምናለች ጌታ ማላት ጌታ ምርዳ እያለች ስጮህበት፣ እርሱ መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም። እሷም አዎ ጌታ፣ ቡችሎች እኮ ታዲያ ከጌቶቻቸው ምን ያደርጋሉ? ፍርፋሪ ይበላሉ፣ እባክህ አለችው። አንቺ ሴት እምነትሽ ትልቅ ነው ብሎ እነሆ እንደእምነቷ ልጇን ፈወሰ። ጌታ ይባረክ። ዛሬም ጌታ ወገኖቼ ወይ ፍርፋሪ አይደለም፣ ዋናውን ዳቦ ነው እግዚአብሔር የሰጠን። ማንን ክርስቶስን። በእሱ እንፈወስ፣ በእሱ እንጽናና፣ በእሱ ወገኖቼ ወይ እንበርታ። በሱ ጸጋ፣ በእሱ ጉልበት፣ በሱ አቅም ወገኖቼ ሙሉ ሰው መሆን ይቻላል። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ባለፈው ጊዜ እንደተማር ነው በዚህ እነሆ እነዚህን ሰዎች ከአስራ ሁለት ሺህ በላይ እንደመገበ በሁለት አሳና በአምስት እንጀራ አሁን ደግሞ አራት ሺህ ሰዎች ደግሞ በሰባት እንጀራ በትንሽ አሳዎች እንደመገበ ሁለት ጊዜ ተአምራቶች እንደመገበ እናያለን። እና ተመግበው ሰዎች ግን ምግቡን እኖ ተአምራት አደረገላቸው ነገር ግን እነሱ የፈለጉት ግን እንጀራዋን እንጂ እሱን አልፈለጉም። ጌታ ማለት ይሄ ለሚጠፉ መብል አትስሩ የሰው ልጅ ግን ለሚያዘጋጅላችሁ ወይም ደግሞ እግዚአብሔር ላተመው ነገር፣ እግዚአብሔር ለላከው ነገር እሱን ደግሞ የህይወት እንጀራ ኢየሱስን ብሉ ብሎ ያለውን ተናገራቸው። ትዝ ይላችሁ እንደሆነ ዮሐንስ ወንጌል ላይ ምዕራፍ ሰባት ላይ የተናገረው ቃል አለ። ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉ እንጀራ ስለበላችሁ ስለጠገባችሁ ነው እንጂ ምልክ ስላያችሁ አይደለም። ለሚጠፋ መብል አትስሩ። ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታ ብሎ ይናገራል። ስለዚህ እግዚአብሔር በላከው በክርስቶስ ማመን፣ አንድ ሁለተኛ፣ በእግዚአብሔር ቃል መኖር፣ ፍሬም ማፍራት ከሁሉ በላይ ነው። ጌታ ሲባርካችሁ፣ ሰላም ሆኑ ባይ